ኦኬ ሶ በአማርኛ ማለት የምንችላቸው ነገሮች ነገር ግን በእንግሊዝኛ ሰንስ ማይሰጡ ነገሮች ሊኖሩ ይችላሉ። ኦኬ ሶ ኪፕ ኢን ማይንድ፣ እኔ ግን አንድ ምሳሌ ልስጣችሁ እና ልክ ነው ወይስ አይደለም የሚለውን ትነግሩኛላችሁ። በአማርኛ በሩ አልዘጋም አለኝ ልል ይችላሉ። ኢንግሊሽ ትራንስሌት ስናደርገው እሱን ዳይሬክትሊ ትራንስሌት ስናደርገው ዶር ሰድ ነው የሚሆነው እ ቃላምና አንድርያስ ልክ ነው ብላችሁ ታስባላችሁ ወይስ አይደለም?

ሰላም ማሩ ፋሚሊ ወልከም ባክ ቱ አር ቻናል፣ ዛሬም በተለየ ርዕስ ነው የመጣንላችሁ። ዛሬም የምናወራው ስለ ሰንተንስ ስትራክቸር ይሆናል። ስንት አይነት ሰንተንስ ስትራክቸር አለ የሚለውን እናያለን። እንደገና ደግሞ ከእንድሪያስ ና ከቃላው ጋር ኤግዛምፕሎች እየሰራን እናልፋለን። ከዛ በፊት ግን ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን አትርሱ። እንደገና ኮመንት፣ ላይክ፣ ሼር እና ሰብስክራይብ። አሁን ደስገነት ዘዴ ኦኬ ሶ ሴንተንስ ስትራክቸር የሚለውን ዋይትስ ኢምፖርተንት የሚለውን መጀመሪያ ልንገናቸው። ኦኬ ሶ ሴንተንስ ስትራክቸር ማለት በመጀመሪያ ጅስት አንድ አረፍተ ነገር የሚከተለው ስትራክቸር ምንድን ነው የሚለውን ለማሳየት ነው። እሱ ደግሞ ኢምፖርተንት የሆነበት ምክንያት እንግሊሽ ቋንቋ ስናወራ፣ ኦልሞስት ዴይ ቱ ዴይ ንግግራችን፣ ኮንቨርሴሽናችን ላይ እንጠቀመዋለን። ኦኬ ሶ ኢቭን በጣም ሊሚትድ ቮካብለሪ እንኳን ቢኖረን የሀናን ብዙ የእንግሊሽ ቃላቶች እንኳን ባናውቅ ሴንተንስ ስትራክቸሩን ካወቀን ግን ማንኛውም አይነት ሴንተንስ ኮረክት ሴንተንስ ኮንስትራክት ለማድረግ ይቀልናል ማለት ነው። ይህ ስትራክቸር ምን ይመስላል የሚለው እንመልከት እስኪ። ስትራክቸሩ ይሄ ነው፣ ሰብጀክት ፕለስ ቨርብ ፕለስ ኦብጀክት ነው። አም ሽር ሰብጀክት ከቨርብ ጋርም ከኦብጀክት ጋርም በጣም ገብቷችኋል፣ ስ ኮንሰፕት ብዬ አስባለሁ። ቢካዝ ብዙ ጊዜ አውርተንበታል። ካልገባችሁ ግን ዛሬ ኤክስፕሌን የማደርገው እንደ አዲስ ችግር የለም፣ ተከታተሉ። ኦኬ ሶ እንድሪያስ እና ቃላሉን ፎከስ እያደረጋችሁ ጥያቄዎች ጠይቃችኋለሁ። ኤግዛምፕሎችም እየሰራን እናልፋለን። ኦኬ ሶ ስትራክቸሩ ይህን ይመስላል እንደነገርኳችሁ፣ ሰብጀክት ፕለስ ቨርብ ፕለስ ኦብጀክት ነው። ተንትነን አሁን ምንድን ናቸው ደፊኒሽናቸው ምንድን ነው ከነ ኤግዛምፕላቸው እያየን እናልፋለን። ሶ ሰብጀክት ማለት ኢትስ አ ፐርሰን ሰው ነው ወየፕ አንድ ቦታ ወይደግሞ ግ ወይ አንድ ነገር ነው ማለት ነው። ይሄ አይ ሂ ዶግ ስኩል ብለን ስንጠቀም እነሱ ሰብጀክት ናቸው። አንድን ነገር ማንነቱን የሚገልጹልን ነገሮች ብጀክት ናቸው ማለት ነው። ቨርብ ደግሞ አክሽኑ ወይ ስቴት ነው። ርብ ግስ ነው። አንድን አክሽን መካሄዱ የሚያሳየን ነገር ወይም አንድ ሁኔታ መፈጠሩ የሚያሳየን ነገር ቨርብ እንራለን። ለምሳሌ ኢቲንግ፣ ስሊንግ ዋኪንግ መተኛት፣ መብላት፣ መራመድ። እነዚህ አሁን አንድ አክሽን ምን እያደረገን እንደሆነ ወይ ደግሞ ሰብጀክቱ ምን እያደረገ እንደሆነ የሚያሳየድን ነገር ነው ማለት ነው። ወሳኝ ነው። ኦብጀክት ደግሞ ማን ወይ ደግሞ ወድ ሪሲይቭዝ አክሽን። ለምሳሌ አም ኢቲንግ አን አፕል ካልኩኝ እኔ አፕል እየበላውኝ ነው ካልኩኝ ኦብጀክቱ ምንድን ነው? እዚህ ጋር አፕሉ ነው እየተበላ ያለው ነገር ማለት ነው። ሶ ወይ ደግሞ ሞኪ ስቶር ካልኩኝ እዚ ጋ ኦብጀክቱ ምንድን ነው? ስቶር ነው። እየተራመድኩ ያለሁት ወደ ስቶር መሆኑን ሚገልጽልን እዚ ጋ አክሽኑ ሪሲቭ የሚያደርገው ወይም ደግሞ አንድን ተግባር የሚቀበልልን ነገር ኦብጀክት እንለዋለን ማለት ነው። ኦኬ ሶ ይሄንን ካልኳቸው አይቀር ት ይሄንን ስትራክቸር ፎሎ በማድረግ ኤግዛምፕሎች እየሰራን ወይም ሴንተንስ ኮንስትራክት እያደረገን እናልፋለን ማለት ነው። ኦኬ

ይሄን ነገር ያችኋለሁ። ቨርቡ ደግሞ አክሽን ነው ብያቸዋለሁ። መራመድ፣ መብላት፣ መንቀሳቀስ ማንኛውም አይነት ድርጊት የሚያሳይልን ነገር ቨርብ ነው። ኦብጀክቱ ደግሞ አክሽኑን ሪሲቭ የሚያደርገው ነገር ብያቸዋለሁ። እዚህ ጋር እስኪ ይሄንን ስትራክቸር ፎሎ በማድረግ ኤግዛምፕል ስሩ። በፈለጋችሁ ችግር የለም

ተግባር የሚያሳየን ስለሆነ ማለት ነው። ናይስ። ከዛ ሰብጀክቱ ደግሞ ሁላችን የምናውቀው አይ ነው። አይ አም ዋሽንግ ማይ ክሎዝ ሲል ቃላ ልብሴን እያጠብኩ ነው ማለት ነው። አይ የሚለው ሰብጀክት የራሱን ተጠቅሟል። ዋሽንግ ደግሞ ማጠብን ወይም አክሽን ያሳየናል። ከዛ ደግሞ ምንድነው የሚታጠበው? ኦብጀክቱ ምንድን ነው? ክሎት ልብሱ ነው ማለት ነው። ሁለተኛ ኤግዛምፕል ደግሞ እንድሪያስ ይሰራ ንብል ኢደዝን ነሰሰርሊ ሀብ ቱ ቢ አ ፐርሰን። እሺ። ቦታም ሊሆን ይችላል አንድ ነገርም ቲንግም ሊሆን ይችላል። ቃላ ብዝ ጎይንግ ቱ ሜክሲኮ ቪዛ ልክ ነው አይደለም፣ አይደለም ቃላ ብዝ ጎይንግ ቱ ሜክሲኮ ልክ አይደለም። ለምልኮነ እሺ፣ ቃላብ ልታወጣ እዚህጋ ትችላለ። ጋር የትኛው ነው ሰብጀክቱ፣ የትኛው ነው ቨርቡ፣ የትኛው ነው ኦብጀክቱ የሚሆን ቃላብ ነው። ኦኬ፣ አይ ዩ ምናምን ሆነ ስም ካለ ደግሞ ቨርቡ ነው። ናይስ ለምን እንደሆነ መቼስ ገብቷቸዋል። እናንተም ገብቷቸዋል ብዬ አስባለሁ። ካልገባችሁ ግን ጥያቄ ጠይቁ። ሰው በጣም ቀላል ነው ይሄ። ስትራክቸሩን አንዴ ካወቀን ከዛ፣ ሰብጀክት ምንድነው ቨርብ ምንድነው ኦብጀክት ምንድነው የሚለውን ካወቀን ማንኛውም አይነት ሰንተንስ ኮንስትራክት ለማድረግ ቀላል ነው ማለት ነው። ኦኬ ሊዛ፣ የመጨረሻ ኤግዛምፕል አንቺ ስጭን። ቴክ ዩር ታይም፣ ችግር የለም። ሳራ ኢንግ ሳራ ኢስ ኢቲንግ ሄር ብሬክፈስት ናይስ። እሺ ሳራ ኢዝ ኢቲንግ ብሬክፈስት። ይሄ ልክ የሚሆንበት ምክንያት ኢዝ ይሄኛውን ስትራክቸር ፎሎ አድርጓል። ሶ ሳራ ሰብጀክቱ አለ፣ ኢቲንግ ቨርቡ ነው። እንደገና አክሽኑን ሪሲቭ የሚያደርገው ደግሞ ኦብጀክቱ ብሬክፈስት ነው ማለት ነው። ሶስቱንም ስለሚያሟላልን ሰን ስትራክቸሩ ልክ ነው ማለት ነው። አት ያልገባችሁ ነገር አለ? ጥያቄ አላችሁ? ስለዚህ ሁሉም ገብታችኋል። እሺ ሰብጀክት ምንድን ነው ብያለሁ? ሰው፣ ቦታ እና ማንኛውም የሚተገብር ናይስ። እሺ እንድረስስ እሺ ቨርብስ ወይ ኦብጀክት ኦብጀክት፣ ንገሪ እቃ እሺ። ግን ኢን ደህ ኮንቴክስት ኦፍ ሰንተንስ ስትራክቸር ምንድን ነው ብለናል? አክሽን የሚፈጸምበት ማለት ነው። አክሽኑን ሪሲቭ የሚያደርገው ነገር ኦኬ። እሺ ቨርብስ የሚሞክራለን ሳልመርጥ ድርጊቱ ራሱ ግዛክት። የዛሬ ቪዲያችን ይህንን ይመስል ነበረ። ዛሬ አውራ ነው ስለ ሰንተንስ ስትራክቸር ነው። ዋይ ኢዝ ኢት ኢምፖርተንት የሚለውን አይተናል። ሰንተንስ ስትራክቸር ራሱ ምንድን ነው የሚለውን አይተናል። ኤግዛምፕሎች ተንትነናል። ከእንድሪያስ ከቃላብና ከሊዛ ጋር እዚህ ጋርም ተንትነናቸዋል። እናንተ ያልገባችሁ ነገር ካለ ኮመንት ሴክሽን ላይ አሳውቁን። የዛሬ ቪዲያችን ግን ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ቻው።